ይሄ ደግሞ ደግሞ ከአንቺ ጋራ ሁንሽ የሚልኝ ኋላ ትመጣ በለው፣ ቦታ ነው የምንመጣው

Hamza ለይ እንዴ አላስተሰቀለ ሰማማን አንደስል

እቺ ውሻ ነፍሰጡርህና ሰው ሰሯት ነው። እንደዚህ የሆነ ዶሮ እራሱ አይምርም ሲሰር ይሄ